ልማታዊ የሴፍቲኔት መርሃ ግብር የከተሞችን ውበትና ጽዳት ከማስጠበቅ ባሻገር ለብዙዎች ህይወት መለወጥ ምክንያት የሆነ ነው። ታደለች መንግስቱ ለሶስት ዓመታት ያህል በየካ ክፍለ ከተማ ወረዳ 12 የሴፍቲኔት መርሃ ግብር ተጠቃሚ ሆና ቆይታለች። ከፕሮጀክቱ ተጠቃሚነት ለመውጣትና ከተረጅነት ይልቅ ኑሮን በራስ አቅም በዘላቂነት ለመፍታት የነበራት ህልም ተሳክቶ አሁን ላይ የልብስ ስፌት ስራ ላይ ተሰማርታለች። ታደለች ወደዚህ ስራ የገባችበትን ሂደትና የለውጥ ጉዞዋን እንዲህ ስትል አጋራችን። አልባሳት ተሰጠን። መንገድ መጥረግ ነው። አጥጋቢ አልነበረም ደሞዙ። በአንድ ቤተሰብ ነው ገባ፣ አራት መቶ ብር ናት። አራት መቶ ማለት አስብ፣ ምንም የላትም። ግን ያው በዚህም በዛም ለሻይ ለቡና የሚለኝ ሰው ደሞ ነበረ፣ ያችን እኔ አላባክነው። የሚገርም ነገር እቁብ የሚባል ነገር አለ፣ የአምሳ ብር መነሻ። እንደገና ደግሞ በወር ደግሞ መቶ ብር አረግናት። እንዲህ እያል እግዚአብሔር ይመስገን። ከዚህ በፊት የነበራት እውቀትና በመርሃ ግብሩ ያገኘችው ስልጠና የህይወቷን የለውጥ አቅጣጫ ጠቆማት። ጊዜ ሳትወስድም አቅጣጫዋን ተከተለች። ከሴፍቲኔት ከወጣች በኋላም በቆጠበችው ገንዘብና ከመርሃ ግብሩ ባገኘችው የገንዘብ ድጋፍ በዘላቂነት ህይወቷን የሚያሻሽለውን መንገድ መረጠች። ያው አንድ አመት ገፋሁበት። ያቺ አንድ አመት ለእኔ በጣም በቃ ምን ብሰራ ምን ይሻላል ጎመን ስል ገዝቼ መንገድ ልቀመጥ የሚል ነገር ላት ነበር። እንዲህ ለምን ብዬ የሚል እና ትምህርት ደግሞ ነበረ፣ የሚገርም ነገር ተምር ያለው። ከዛ እያሉ እያሉ ስልጠና ተባለ። ያቺ ስልጠና ለእኔ ትልቅ እንትን ነበረች። ከዛ ከ3000 ብር አረኳት። ያቺ እቁብ በዛ 3000 እቺ የምትንቀሳቀሰዋ በእግር እሷን መኪና ነው ገዛት። የሚገርም ነገር እጅ ስራ እየሰራሁ ምን እያልኩ ምን እያልኩ 4000 ተበደርኩ። በ4000 ብር እያልኩ እያልኩ ያቺ ብር ተለቀቀችልን ስትለቀቅ ጨምሬ ነው እጅማሽ ለሰዋት። ከዛ በቃ ከዛ በኋላ መቆሚያ የለኝም እያተራረፍኩ ምን እያልኩኝ እቁብ እያስገባ አልጋ ልብስ ስሰራ አለ። ከዛ ቀጥሽ ወጣሁ ማለት ነው። እግዚአብሔር ይመስገን። ሌላኛዋ የፕሮጀክቱ ተጠቃሚ የነበረችው እጅጓ ይታገሱ ከመርሃ ግብሩ ከወጣች በኋላ በሀገር በቀል የእደ ጥበብ ስራ በመሰማራት መሶብና ሌሎች የእደ ጥበብ ስራዎችን እየሰራች ትገኛለች። የእደ ጥበብ ውጤቶችን በመሸጥ ተጠቃሚ በመሆንም ቤተሰቧን እያስተዳደረች ትገኛለች። ሴፍቲኔት ላይ እያለሁም በጣም ለውጥ አግኝቻለሁ። ሴፍቲኔት እየሰራ እየተመለስኩ ሌላ ስራ እሰራለሁ። ምንም ያቃተኝ የለም ስፌት ሰባለሁ፣ ጀበኖች አመታለሁ፣ በየቦታ እየተዘዋዘሩ እቃዎችን አመታለሁ። እዚህ ተመስገነው በአንድ ወር ውስጥ እኔ አራትም እንደያየሩ ነው። ከዚያም ብለህ እሸጣለሁ ገበያ ባለቀ ዋጋውን እስከ ሁለት ሺ ስምንት እስከ ሺ ሁለት አለ፣ ደረጃ አለ፣ ሺ አምስትም አለ። አገልግልም በሁለት ሺ አራት አለ። ታሉ ጠቃቅሞኝ ሰፌድ አለ፣ ሰፌድ አራት ሀምሳ ብዙ ከዚህ ቀደም የልማታዊ ሴፍቲኔት ተጠቃሚ የነበሩ ዛሬ ላይ ከራሳቸው አልፈው ለሌሎች መትረፍ ችለዋል። አሁን አልጋ ልብስ በዋናው አልጋ ልብስ ሰራለሁ፣ ልብስም ሰራለሁ። የተወሰነ ዲዛይነርም አጥንቻለሁ። ያው አልሰራውበትም፣ ይረሳል። የሚገርም ነገር ለእኔ ግን ይሄ መንገድ ሆኔ ባይበልጥ ግን በጣም በስራ አልጋ ልብስ ነው የሚሰራ ከዚያ ያልኩ ሽቴዎች ውስጥም ገባ የግል ስራቸውን በማሻሻል የቤተሰቦቻቸውን ኑሮ መቀየር ቀጣይ እቅዳቸው ነው። ለሰውም ተርፍ ያለው ባስ ማለት ሰው እንዲህ አሁን እንገርም ነገር ማለት ነው። ለሰው ተርፍ ያለው የምለው ሰራተኛ አልቀጠርኩም። በእርግጥ አስተምራለሁ፣ በቃ ስራ እየዋሉ ይመጣሉ እኔ ጋር ከአስራዎች ሰዓት በኋላ እስከ ሁለት ሰዓት አስተምራለሁ። ሶስት ተማሪ አለ። ደህና ቦታ ታገኙ ይህንን ስራ ነው የምቀጥል እኔ ሲያ ቦታ ነው አሁን እጥረታችን። አሁን ዝናብ ሲመጣ አሁን ይመጣብኛል። ሸራ ራሱ ያድነው እሱ ነው እንጂ ሌላ ያው እንግዲህ፣ ልጄንም ደህና ደረጃ እንድትደርስ ወንድም የምጃ እሱ ስድስተኛ ክፍል ነው። እሱም ደህና ደረጃ እንድትደርስልኝ ነው የምፈልግ። በየግላቸው የጀመሩትን ስራ አጠናክረው በመቀጠል ከዚህ በላይ ውጤታማ መሆንንና ለሌሎች የመትረፍን አላማ ሰንቀው ወደፊት አሻግረው በመመልከት ስራቸውን ቀጥለዋል።